እንኳን ደስ አላችሁ። ኢየሱስ ክርስቶስ ማን ነው? ዓለም ሁሉ ይህን ጥያቄ ይጠይቃል። እንግዲያውስ መልሱ ይሆልሎ ኢየሱስ ስላለበት ነፃ ነው ብሎናል። ዋጋ ተከፍሏል ይላል ኢየሱስ እዳችንን ሁሉ በመስቀል ላይ ከፍሎታል። አሜን ናው ስለ ኢየሱስ ዝም እንዳንል የሚያደርገን መጽሐፍ ነው። ይሄ እውነተኛው ኢየሱስ በሚል ርዕስ ከዘፍጥረት እስከ ራእይ ካሉት ከመጽሐፍ ቅዱስ ክፍሎች ውስጥ ፍንትው አድርጎ የሚያሳይ ድንቅ መጽሐፍ መዘጋጀቱን ስናበስራችሁ በደስታ ነው። እውነተኛው ኢየሱስ በመጀመሪያ እንደነበር አምላክ፣ ጌታ፣ አልፋና ኦሜጋም እንደሆነ የእግዚአብሔር ልጅ፣ የሰው ልጅ፣ ከስሞች ሁሉ በላይ ስም ያለው ሁሉንም የሚያውቅ ሁሉ በእርሱና ለእርሱ እንደ ተፈጠረ የሚያወጋ ስለኛ ኃጢአት የውርደት ሞት መሞቱንና መነሳቱን እንዲሁም ብቸኛ ቤዛችን በእግዚአብሔር ቀኝ የተቀመጠ በሰውና በእግዚአብሔር መካከል ያለ አማላጅ ሆነ ተመልሶም የሚመጣ የሚፈርድ ፊቱን እንደ ፀሐይ የሚያበራ ዓይኖቹ እንደ እሳት ነበልባል የሆኑ ሌሎችም ሌሎችም እጅግ ብዙ ማንነቱን ገላጭ መጽሐፍ በአማርኛ በእንግሊዝኛና በአረብኛ ቋንቋዎች በአንድ ተጠርዘው ቀረቡላችሁ። ኢየሱስን ማወቅ ለሚፈልጉ ለቤት ለቤት ጥናትም የመወያያ ጥያቄዎችን ማክሎበታል። የቱ ጋር ነው ስለ ኢየሱስ ክርስቶስ አምላክነት የሚናገረው ከመጽሐፍ ቅዱስ ከፍተሽ አሳየኝ ከፍተህ አሳየኝ ብሏቸው ያውቃል። ይኸው ይሄ መጽሐፍ ጥቅሶችን የያዘ ነው። ስለ አዳኝነቱ፣ ስለ ቤዛነቱ፣ ስለ እግዚአብሔር ልጅነት፣ ስለ ሁሉ ጥቅሶችን የያዘ መጽሐፍ ነው። ስለዚህ ለሚጠይቁም ሁሉ መልስ ሰጥለን። ይህ መጽሐፍ ሁላችሁም ዳውሎ በማድረግ ተጠቀሙበት። ኢየሱስ መንገድ እውነት ህይወት። በአማርኛ በእንግሊዝኛና በአረብኛ በአንድ መጽሐፍ ተጠርዞ እንደመጣ ሁሉ በአማርኛ በኦሮምኛና በትግርኛም ተዘጋጅቷል። ዓላማችን ኢየሱስን ማሳወቅ ስሙ ገኖ እንዲታይና ጨለማው እንዲበራ ነው። እውነተኛው ኢየሱስ ምን መጽሐፍ ወንድማችን ኢንጂነር ዳንኤል ተምራት ነው የጻፈልን። ይሄ መጽሐፍ በነፃ ነው። ሊንኩን ስትነኩት ዳውንሎድ ያደርግላችኋል ስልካችሁ ላይ ማለት ነው። የዛን ጊዜ መጽሐፉን እጃችሁ ላይ ታገኙታላችሁ ማለት ነው።